የለም ሰላም፣ የለም ጤና፣ የለም ብዙ ነገር የለም። መቶ አምሳ ነው። አይ ቆንጆ ገንዘብን ለሚያስበልጡ ገንዘብ አይበልጥም እኮ አብራሪ እያለች አብራሪ ያለት ገንዘብ አይበልጥ ፍቅር ይበልጣል ፍቅር ካለ ገንዘብ ሰርተሽ ታገኛለች ፍቅር ከሌለ እኮ ያለው ገንዘብ ራሱ ሊበተን ልሽ ይችላል ገንዘብ እኮ ያስፈልጋል ያስፈልጋል ፍቅር ያስፈልጋል እኮ ፍቅር ካለ ማለት ነው ፍቅር በፍቅር የሰራሽው ነገር ገንዘብ ከየትም ይመጣል፣ በፍቅር ከሰራሽ ማለት ነው። ግን ፍቅር ከሌለ ገንዘብ ደግሞ ቢኖርም የራሱ

በጣም ከባድ ነው። ገንዘብ ፍለጋ ስትሄድ ደግሞ ገንዘብ ያለው ጋር ፍቅር ላይኖር ይችላላ። ፍቅር በፍቅር እያለሽ በፍቅር በሰላም እያለሽ ገንዘብ መፈለግ ትችዋለሽ፣ ግን ከፍቅር ተለይደሽ ፍቅሩን ጥለሽ ገንዘብ አገኛለሁ ብለሽ ፊታገኘ ራሱ ያ ገንዘብ ራሱ አይጠቅም። ይገርማል። አንዳንድ ሰዎች በግድ ያስሮሻል። መቻል ነው። አሁን እኮ በዚህ ሰዓት እኮ፣ በነገራችን ላይ ያው ፍቅር የማይቀድምበት ምክንያት ገንዘብን ሰው እያስቀደመ ነው። በዚህ ዘመን ላይ ገንዘብን እያስቀደሙት እያስቀደመው እኮ ነው፣ ግን የሚበልጠው ፍቅር ነው። ምክንያቱም አስቀደሙን፣ እያስቀደመ ነው በትክክል ሲጀመርማ ፍቅር እኮ ባይኖር ኖሮ ማነው ገንዘብ ብቻ? ፍቅር ቢበልጠው ኖሮ እኮ ባለ ሀብቶች ራሱ ፍቅርን ይገዙት። ፍቅር እያስቸገራቸው እምቢ ብሎ ለምንድን ነው አንዳንዴ ፍቅር ላይላ ፍቅርን ብቻውን የሚጓዝ ነው የሚመስላችሁ ፍቅር እኮ ብቻውን አይጓዝም ፍቅር ከደስታ ጋር ነው የሚጓዘው ፍቅር ከሰላም ጋር ነው የሚጓዘው ፍቅር ከችግርም አለበት ፍቅር ከብዙ ነገር ጋር ነው ፍቅር ከእምነት ጋር ከብዙ ፍቅር ብዙ ነገርምነትን ይፈልጋል፣ ደስታን ይፈልጋል። ፍቅር ዋና ወልፊ ነገር ምንድነው? ማተማመን ነው። ማተማመን ከሌለ ፍቅር ንቶ ምንም መሰለሽ። ምንድነው መሰለሽ፣ ፍቅርን በአንድ ነገር ብቻ ነው ሰው ይዞት የሚጓዘው። ፍቅር ፍቅር ብቻ ነው ብሎ የሚጓዝ ሰዎች አሉ። ፍቅር ውስጥ ብዙ ነገሮች አሉ በጣም ብሩ ነገር ብዙ አስፈላጊ ነገር አለ። ፍቅር ውስጥ ገንዘብም አለኩ። ፍቅር ውስጥ ገንዘብ አለ። ፍቅር ውስጥ እምነት አለ። ፍቅር ውስጥ ሰላም አለ። ፍቅር ውስጥ ደስታ አለ። ስንት ነገር አለ። ፍቅር ሲባል ፍቅር ይዞኛል ማለት ዝም ብሎ እንደ ጉንፋን ዝም ብሎ ይዞ ወይ ሻይና ፍቅር ስለጠጠሽ የሚለቅ ነገር አደለም። መገንዘብ የኢትዮጵያን ሰላም አይመልሱም ነበር፣ የኢትዮጵያን ፍቅር ይመልሱ ነበር ባላቶች። ምክንያቱም ለእነሱም ስራ ፍቅር ሲኖር ስራቸው የሚሄደው ገንዘብ የሚያስበልጥ ሰው ታሪከኛ ነው። ምክንያቱም ንብን ሲጀመር አንድ ሰው ፍቅር ኖሮት የሚጸድቀው ፍቅር ሲኖር ብቻ ነው። ገንዘብ ሲኖር የበለጠችው የሌላ ዝናብ የሚባል ነገር በና የሚም ስንወስደው እኮ ፍቅር ነው እንጂ ገንዘብ አልነበራቸው።

ወደ ፍቅር ስትለውጡ፣ እንዴት ነው? ለእኔ አሪፍ ነው። በጣም አይደል? አውሪማ እኔም ደግሞ የራሴ የምትል ለእኔ አሪፍ ነው። ምክንያቱም በጓደኝነት ነገር፣ እሺ በቃ ሁሉ ነገር አውቀሽ የምትጎጅበትን የማትጎጅበትን ፓርት ስለሚያውቀው። ያን ግን ምንድን ነው መሰለሽ አንዳንዴ አሁን በእኛ በብዙ በዓላት አምጥተው አብረሹ ያለፍሽበትን በዓል እኩል አ ጓደኛ እጅ አምጥተውኝ እኮ ነው ብሎ የሚያስቡ ሰዎች አሉ። እኔ በጓደኛ የሚመጣ ማን ጓደኛ፣ ከዛ ወደ ባል ሲጀመር አምጥተው የሰጧቸውን ወንዶች ናቸው። ከትንሽ ጊዜ በኋላ የሰው ልጅ ግን ባህሪ ደግሞ የምታውቂው ወይ በአህር አንድ ላይ ነው መኖር ስትጀምሪ የሰው እያንዳንዷን ባህሪ የምታውቂው እንጂ፣ ተራርቀሽማ የምታውቂው በዛ ሰዓት ያለውን ባህሪ ብቻ ነው። ለምን እንደሆነ ታውቂያለሽ? አይሉም አሁን አሁን እኛ የምናያቸው የምንወዳቸው ልጆች በጓደኛ መስ አሁን ደግሞ የበለጠ አብረው እየኖር ነው የበለጠ ትዳር ላይ ሲሉ ምንም ከቤቱ ስትገቢ ሌላ ባህል ያመጣል። የወደቀ ሰው ደግሞ መላመድ ጥሩ አይደለም ይላል። መላመድ ጥሩ አይደለም የሚባል ነገር፣ በእርግጥ አዎ፣ አንዳንዴ ቀሽም ሰዎች አሉ። አንዳንዴ በጣም ሲለምዱሽ ሌላ ሰው የሚፈልጉብሽ ሰዎች፣ በአንቺ ላይ ተማመደ በአንቺ ላይ እንትን ካለ በኋላ ምንድን ነው የሚባለው? መሰለቻቸት። ደግሞ እዚህ ጋር ሃይሚዬ ሰላም ስም የወደፊት የወደፊቴ ነው ካላልሽ ሰው ጋር ዝም ብለሽ እንደዚህ አይነት ህይወት ትኖሪያለሽ። ጀስት ጓደኛ ነው ብለሽ ዝም ብለሽ አንድ ቦታ ትኖሪያለሽ። ስ አብራሪኝ እንዴት ትኖሪያለሽ እኮ እንደው ወንድምሽስ ቢሆን አንቺ ብቻሽን ሴት ሆነሽ ዛሬ የማይኖርበት ሰዓት፣ ዘመን ላይ ነው ያለ ነው። ፈለገ ብትወጪ ፈለገ ቦታ ቢኖርሽ፣ እኔ በነገራችን ላይ በጓደኝነትም ሆነሽ በፍቅር ዘመን ላይም ሆነሽ ኖርማሊ ተከብረሽ ራስሽን ገደብሽን አስይዘሽ ከቤተሰቦችሽ ወጥተሽ ስትገቢ፣ እና ኖርማሊ ሄደሽ አልጂ ስትገቢ፣ ትዳር ውስጥም አንድ አይነት አይደለም። ሰላም ኩርማላ እንዴት ነሽ? ደህና ነሽ? አንድ አይነት አይደለም። የምትከበሩ የቱ ነው? በክብር ከቤተሰቦቹ ጋር አውጥቶ ሲያመጣሽ ብቻ። እንዴት ነሽ? ሰላም ነው? ጉዳይ እንዴት ነሽ? ደህና ነሽ? አለሁ፣ እግዚአብሔር ይመስገን። አው ይሄ ነገር ያለ ሆኖ ግን እኔ መረዳት የምፈልገው ምንድነው? ይሁን ነገር ካሌለኝ ይለኝ። ከዛ ሰውዬ ጋር በጓደኝነት ብቻ ዝግያ አብሬ እኖራለ። ይሄ የሚቻለ ማወቅ የምፈልገው ሌላ። በነገራችን ላይ በጣም እንደሚያከብርሽ እንደሚወድሽ ናን እዚህ እህቶቼ አንድ ነገር ላስቸግራችሁ ማለት ነው። ለሀይሚ እህታችን የእኔ ዩቲውብ እስክሜሽን አድርጉልኝ፣ ከእኔ እናንተ ትሻላላችሁ። ሀይሚማ ሀይሚ ሀይሚ ዩቲውበር

ሚሽን አርጉልኝ ባካችን አንድ ቪዲዮ እንኳን ከሷ ጋር ብታሰራኝ ነው ምለው። ኢትዮጵያ ነው ያለችው ወደ ስደት ከምመጣ ባካችሁ ሚሽን አርጉና አንድ ቪዲዮ እንኳን ታሰራኝ። ኢትዮጵያ ነው ያለው። እኔ ኢትዮጵያ ሆኜ አዲስ አበባ ነኝ ላይ እየተማርኩ ሕክምና ተማሪ ነኝ እና ትንሽ ይከብደኛል ብቻዬን ስለሆንኩ አሁን

ይሄው ልጅ የብሩክ የወንድሟ የወንድ ማታ ማታ ብሩክ ቢገቢ እሷ ቤት ይጅና እሷ ቤት ይጅና። እህቱ ናት ዘመዱ ነች። ባለፈው ላይ ገብተዋል እሷ ቤት። ባለፈው ላይ ገብተዋል እሷ ቤት እሷ ቤት ኬክ ምናምን ሶስት መቶ ያክብር አላቸዋለች። መተዋል እሷ ቤት ሚሚ ስደት ናት ያለችው ሃናኔ ተመለስኩ። አሁን እኮ እንዴት ላገኛት ትችላለች? ሚሚ እኔ እኔ ደግሞ አልገባም እሷ ቤት እየለቃች ነው። ላቀሻል ቪዲዮ አንድ ቪዲዮ ነው የለቀኩት

ልክ ቪዲዮ ተሰርቶ ይንሸራሸርልሽ። ሲንሸራሸር ነው እነሱ የሚያዩት እኮ ሲንሸራሸር በጣም ነው የሚያዩት። እና ስለነሱ ኢንስተግራም ቤትን ብሌን ቤትና፣ እንትና ቤት የሚሰሩ መዓዛ የምትባል ቤትም ገብተሽ ብጠይቂ ማዚ በጣም ጎበዝ ነች። እሷ ጋር ብትመጪ ወይ ደግሞ እሷ ጋር እኔ ወይ ደግሞ እሷ ገስት ላይ ስትኖር ካለው ለአንቺ ሼር አደርግልሻለሁ። ትመጫለሽ። በጣም ጎበዝ ልጅ ማዛ። ቢንሸራሸር ደግሞ በጣም የምታየው የሚያዩት የእሷ እንኳን ነገሮቿ በሙሉ ይመስለኛል ፕራይቬት ናቸው፣ ዝግ ናቸው። ድንገት ለብሩኬ ኢንስታግራም ላይ ሼር ምናምን ከተደረገለት ማለት ያንቺን ሰብስክራይብ ወደሱ ሼር ከተደረገ ነው እንጂ እሷ እንኳን ፕራይቬት ነገሯ ፕራይቬት ፕራይቬት ናት። አነሳት ፕራይቬት ናት። እሷ ለምን መሰለሽ በጣም መጥፎ መጥፎ ነገሮች ስለሚላኩባት እሷ ፕራይቬት ናት። የእሱ አሁን በዚህ ሰዓት ፕራይቬት ነው። በነገራችን ላይ የእሱ ራሱ ፕራይቬት ነው። አይገኝም ብዙ ችግሩ እሱ እኮ ነው። የእነሱ አካውንት የሚገኝ ቢሆን ደስ ይላል ነበር፣ ግን አይገኝም። የእነሱ አሁን እሱ እነሱን እኮ ቀጥታ ለማግኘት ሊከብድ ይችላል። ድንገት በጓደኞቻቸው በኩል ምናምን ካልሆነ ውስጥ አው እነሱን ቀጥታ ማግኘት በጣም ከባድ ነው። አካውንታቸውን ደግሞ ፕራይቬት ሲጀመር አሁን ሚሚ ያላችሁትን እራሱ ሚሚ ቀጥታ አታገኛቸውም። በሰው ነው የምትሄደው፣ በሰው በኋላ በኩል በወንድሞቹ ነው እንጂ ቀጥታ አታገኘውም። እንደዚህ አይነት ነገር ደግሞ ላትቀበላትም ትችላለች፣ አይታወቅ የባለፈው የመጣችው ልጅ ሌላ ነገር ይዛባቸው ስለመጣች ብሩኬን ኮመንት የተቻለ አይደለ ያ ነገር ስለወጣ እየጨረቃ ፋሚሊ እራሷን በእንደዚህ አይነት እዚሁ መተሽ ከእነሱ ጋር ተግባብተሽ ስንትን ብት ይሻላል። ገባሽ? በየቤቱ ሄደሽ፣ ለማንኛውም እንትና ቤት ነይና ማታ ቲጂ ከከፈተች እሷ ቤት ገስት እናሰራልሻለን። እሺ እሺ ሀናኔ፣ እኔ ብቻ ሁላችሁም ብትተብርኝ ምናም ደስ ይለኛል። በየቤቱ እኔ ባለውበት ቦታ እኔ ጠራሻለሁ፣ ገስት ይሰሩልሻል። በእኔ በኩል ማለት አብዛኛውን ማለት ነው ማለት ይ ቪዲዮሽን ልቀቂ በጣም ደግሞ፣ ሰብስክራይብ አርጉልኝ በይ ማለት። እሷ ጋር ባደርሽ ራሱ እኮ አንቺ እኮ በራሴ ስራ ሀያ ልትሆኚ ትችያለሽ። ሰብስክራይብ አስደረግ መጀመሪያ በደንብ ብለና ብትሰራላትም ያው እሷ እሷ እንትን እሷ እንትን እኔ እንጃ።